ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ስማ ስማ ስማ ጆሮ ያለው ይስማ። ስማ ስማ ስማ ጆሮ ያለው ይስማ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ፣ እንደምን ከረማችሁ? ዛሬ ከበድ ያለ አስቸኳይ መልእክት ይዤ መጥቻለሁ። ከበድ ያለ ነው፣ ትንሽ ጸነ ያለ ነው፣ ተግሳጽም ነው እና በደንብ አዳምጣችሁ ላልሰማ እንድታሰሙ ላልደረሰው እንድታደርሱ። እናቶች፣ አባቶች፣ እህቶች፣ ወንድሞች የዛሬው መልእክቴን ሶስት ነው፣ ሶስት መልእክቶች ናቸው ያሉኝ። መጀመሪያ ከሶስቱ መልእክት በፊት መግቢያ ልስጣችሁ፣ መግቢያ ልስጣችሁ። መግቢያው አንደኛ ቆሮንቶስ ምዕራፍ 14 ቁጥር አራት መጀመሪያ እዩት። አንደኛ ቆሮንቶስ ምዕራፍ 14 ቁጥር አራት ላይ እንዲህ ይላል፣ በደንብ ነው ዛሬ የምታዳምጡኝ። በልሳን የሚናገር ይላል፣ በልሳን የሚናገር ራሱን ያነጻል በልሳን የሚናገር ራሱን ያነጻል፣ ለራሱ ነው። ትንቢትን የሚናገር ግን ማህበሩን ያንጻል ይላል። ማህበሩን ያንጻል። ትንቢት የሚናገር ግን ማህበሩን ያንጻል፣ የሚሰሙትም ይድናሉ ይላል። ቀጥሎ በቁጥር 37 በቁጥር 37 ላይ ደግሞ እንዲህ ይለናል። በደንብ አዳምጡ። ቅዱስ ጳውሎስ ያለውን ነው። ይቺ መልእክት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 37 ላይ ስደርሱ ደግሞ እንዲህ ይላል፣ ይቺ መልክት የጌታ ትእዛዝ እንደሆነች ይወቅ ይቺ መልእክት የጌታ ትእዛዝ እንደሆነች ይወቅ። ማንም ማወቅ ካልፈለገ አይወቅ። ገብቷቸው፣ የሚያስገድድ አይደለም። ማንም ማወቅ ካልፈለገ አይወቅ። አንተ ግን ትንቢት ለመናገር በብርቱ ፈልግ። አንተ ግን ትንቢት ለመናገር በብርቱ ፈልግ። ይልቁንም ይልቁንም ማኅበሩን የሚያነጽ ማኅበሩን የሚያድን ብዙዎችን ወደ ድህነት የሚጠራውን እሱን በብርቱ ፈልግ ይላል። በእርግጥ ትንቢት ወይንም መልእክት በጉልበት በጦርነት ወይንም በገንዘብ ወይንም በውሸት አይመጣም። እናቶች፣ አባቶች፣ እህቶች፣ ወንድሞች የሚመጣው ትንቢት የሚመጣው መልእክት በእግዚአብሔር ፈቃድ ብቻ ነው። ተናገር፣ ጸልይ፣ ሂድና መታዘዝ መቻል ብቻ ነው፣ መታዘዝ ነው። ስለዚህ እኔ አስቸኳይ መልዕክት ትንቢት መልዕክት የማስተላልፈው ለራሴ ሹመት፣ ክብር፣ ገንዘብ ወይንም አቦቦ እንድትሉኝ ፈልጌ አይደል። ለእኔ ምንም የሚተርፈኝ ነገር የለም። ሹመት አልፈልግ፣ ገንዘብ አልፈልግ፣ ክብር አልፈልግ። ምንም የምፈልገው አንዳሽ ከሰው የለ። እኔ የምፈልገው ከፈጣሪ ከእግዚአብሔር ብቻ ነው። የሚኮንነው እሱ ነው፣ የሚያጸድቀው እሱ ነው፣ የሚያድነው እሱ ነው፣ ህይወት የሚሰጠው እሱ ነው፣ የሚያዋርደው እሱ ነው፣ የሚያከብረው እሱ ነው። ስለዚህ እኔ ከፈጣሪዬ እንጂ ከሰው የምፈልገው ነገር የለኝም። አንዳንዶች ይጠራጠራሉ። ጥንቆላ ነው፣ አስማት ነው፣ መተት ነው ምናምን ይላል። እንዲህ አስማትም ጥንቆላም፣ መተትም እኮ ወደ እግዚአብሔር ከወሰደህ ጥሩ ነበር፣ ግን ከእግዚአብሔር ነው የሚለየው። በደንብ እንድታውቁት ጥንቆላ፣ አስማት፣ መተት ወደ እግዚአብሔር ቤት አይወስድህም ከእግዚአብሔር ጋር አያስታርቅህም። የእግዚአብሔርን መልእክት አያስተላልፍልህም። ሰይጣን የሰይጣንን መልእክት ነው የሚያስተላልፍ። እነሱም የሐሰተኛው ልጆች ናቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 አዋሃላ ሐሰት፣ የሐሰተኛው ልጆች ሐሰተኞች ናቸው ይላል። ስለዚህ በፍጹም ከእግዚአብሔር ጋር የሚያገናኙ አይደሉም ጥንቆላዎች። ስለዚህ ጥንቆላ፣ መተት፣ አስማት ወይም እንደዚህ አይነት ፖለቲካ፣ አንዳንዶቹ ደግሞ ፖለቲካ ይላሉ። አንዳንዶቹ ደግሞ ፖለቲካ ነው፣ ስድብ ነው፣ ጥንቆላ ነው፣ ምናው? ቅዱስ ጳውሎስ እኮ ማንም ማወቅ ካልፈለገ አይወቅ አለ እኮ። በቃ አይወቅ። ስለዚህ የሚያውቁት ግን የሚቀበሉት ግን የጌታ ትእዛዝ ነዋል። መንፈስ ቅዱስ እኮ ይመራል። መንፈስ ቅዱስ እኮ ይናገራል። ትክክለኛውን መልእክት የምናገኘው ከእግዚአብሔር ነው። የእግዚአብሔር ደግሞ ይሆናል፣ ይደረጋል፣ ይፈጸማል። እስካሁን ምን የቀረ ነገር አለ? የምናገረው በአደባባይ ነው፣ የምጽፈው በአደባባይ ነው፣ እምለው በአደባባይ ነው፣ የሚፈጸመው በአደባባይ ነው፣ በምስጢር አይደለም። እግዚአብሔር ንገር ያለኝ እናገራለሁ፣ ጊዜውን ጠብቆ ይፈጸም። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም ማንም ሰው ትንቢት እናገራለሁ እንደዛ አረጋለሁ እንደዛ አረጋለሁ ራሱን ከፍ አርጎ ራሱን ክቦ ራሱን እንዲመሰገን እንዲከበ እንዲነኝ እንዲነኝ እንዲልበት ውዳሴ ከንቱ መሰብሰቢያም አይደለም። እንዲህ አይነት ነቢያትም እንዲህ አይነት ሐዋርያትም የሉ። ወይንም ገንዘብ ማገኘ የገንዘብ ስልት መቀጀሪያ ከሆነ መሱም የለም። መከራ መቀበያ ነው። ስድብ ጥፊ መከራ ስቃይ ይኸው ነው ስለዚህ እውነትን የሚወድ ስለሌለ እውነትን ሲሰሙ ጆሯቸውን ያሳክቃቸዋል እውነትን የሚወዱ ስለሌሉ እውነቱ ብቻ ሲፈጸም ብቻ ነው በቃ ሰው የሚነቃው ያለው ሰው እየነቃ ያለው እውነቱ ሲፈጸም የተባለው ሲሆን ብቻ ይነቃ ግን እግዚአብሔር አስቀድሞ ይናገራል። እንዳይሆንባችሁ እንዳይፈጸምባችሁ እንዳይሆንባችሁ አስቀድሞ እግዚአብሔር ይናገራል። በዚች መልዕክት ዛሬ ሶስት መልዕክቶችን እነግራቸዋለሁ። የእግዚአብሔር የሆነ ሁሉ ይሰማዋል። ከእግዚአብሔር የሆነ ሁሉ የእግዚአብሔርን ቃል ይሰማል። እኔ እግዚአብሔር ንገር አድርስ ያለኝን ማድረስ ነው የኒ ድርሻ ማለት ነው። ዛሬ ህዳር 17 2018 ከሌሊቱ 7 ሰዓት ተኩል ነው የደረሰኝ መልእክቱ። ዛሬ ህዳር 17 2018 ከሌሊቱ 7 ሰዓት ተኩል ይህን መልእክት ለናንተ ለሁሉም ለባለሥልጣኑ፣ ለህዝቡ፣ ለሁሉም ሃይማኖት አባቶችም ለሁሉም እንዳደርስ እንድናገር ታዝዣለሁ። እኔ ደግሞ ወደ እናንተ አደርሳለሁ በዚህ በሚዲያው። አንደኛው አንደኛው ከበድ ያለ ነው። አንደኛውና የመጀመሪያው ቅርንጫፉ ተገዝግዞ ያለቀውና ቅርንጫፉ ተገዝግዞ ያለቀውና አካሉ የቆሰለው አካሉ የቆሰለው ታላቁ የወይራ ዛፍ ታላቁ የወይራ ዛፍ ግንድ ታላቁ የወይራ ዛፍ ግንድ በኃይሉና እስጢፋኖስ በኃይሉና እስጢፋኖስ በተባሉ ሰዎች በኃይሉና እስጢፋኖስ በተባሉ ሰዎች ከስሩ ቆርጠውና ነቅለው ከስሩ ቆርጠውና ነቅለው ገደል ውስጥ ጥለውታል። ገደል ውስጥ ጥለውታል እና የተዋህዶ ልጆች ዋይበሉ አልቅሱ ተብላችኋል። የተዋህዶ ልጆች ዋይበሉ አልቅሱ ተብላችኋል። ከባድ ነገር ነው። ልድገምላችሁ። ቅርንጫፉ ተገዝግዙ ያለቀውና አካሉ የቆሰለው ታላቁ የወይራ የዛፍ ግንድ በሀይሉና እስጢፋኖስ በተባሉ ሰዎች ከስሩ ቆርጠውና ነቅለው ገደል ውስጥ ገደል ውስጥ ጥለውታል እና የተዋህዶ ልጆች ዋይ ዋይ እያላችሁ አልቅሱ ተብላችኋል። አንደኛው ይሄ ነው። ሁለተኛው ደግሞ ከኦርቶዶክስ ተዋህዶ ቤተ ክርስቲያን ተገንጥላችሁ የሄዳችሁ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተገንጥላችሁ የሄዳችሁ የሰሜኑ የሰሜን አባቶች የሰሜን አባቶች የቀንጅብ በላችሁ የቀንጅብ በላችሁ መሰረት የላችሁ መሰረትም የላችሁ። አቤት እግዚኦ አቤት እግዚኦ ቀኑ ጨለመባችሁ። አቤት እግዚኦ። ቀኑ ጨለመባችሁ። ደጋፊም የላችሁ። ደጋፊም የላችሁ። ከመከራ የሚያድናችሁ ደጋፊም የላችሁ። ከመከራ የሚያድናችሁ መመለሻው መንገድ ቀጠነባችሁ መመለሻው መንገድ ቀጠነባችሁ። ጨለማው ጸናባችሁ። ጨለማው ጸናባችሁ። ያመናችሁት ከዳችሁ። ያመናችሁት ከዳችሁ። አንበ አንበጣ ወረራችሁ አንበጣ ወረራችሁ። መነኮሳት አባቶች እግዚአብሔር ተቆጣችሁ። መነኮሳት አባቶች እግዚአብሔር ተቆጣችሁ። መነኮሳት አባቶች እግዚአብሔር ተቆጣችሁ ተብላችኋል። እግዚአብሔር ተቆጣችሁ ተብላችኋል። እንግዲህ ይሄንን የሰማችሁ በደንብ አድምጡት፣ አስተውሉት። ሁለተኛው ይሄን ሶስተኛው ደግሞ ሶስተኛው ደግሞ የአእምሮ የጭንቀት በሽታ በአእምሮ የጭንቀት በሽታ በአእምሮ የጭንቀት በሽታ በዓይን በሽታ በዓይን በሽታ በወገብ በሽታ ሶስት ናቸው። በአእምሮ የጭንቀት በሽታ የዓይን በሽታ የወገብ በሽታ የወገብ በሽታ የታመማችሁና የተቸገራችሁ የታመማችሁና የተቸገራችሁ ኃጢአታችሁን እየተናዘዛችሁ ኃጢአታችሁን እየተናዘዛችሁ ኃጢአታችሁን እየተናዘዛችሁ በቀጨኔ ምዕራፈ ቅዱሳን በቀጨኔ ምዕራፈ ቅዱሳን ሰገነት ኪዳነ ምረትና አቡነ ዜና ማርቆስ ገዳም ለአስራ አራት ቀን በቀጨኔ ምዕራፈ ቅዱሳን ሰገነት ቅድስ ኪዳነ ምረትና አቡነ ዜና ማርቆስ ገዳም ለአስራ አራት ቀን ጠበል እየተጠመቃችሁ ቅባ ቅዱስ እየተቀባችሁ ለአስራ አራት ቀን ጠበል እየተጠመቃችሁ ቅባ ቅዱስ እየተቀባችሁ ቆዩ፣ ትድናላችሁ ተብላችኋል። ለአስራ አራት ቀን ቆዩ፣ ትድናላችሁ ተብላችኋል። ስማ፣ ስማ፣ ስማ፣ ጆሮ ያለው ይስማ። ስማ፣ ስማ፣ ስማ፣ ጆሮ ያለው ይስማ። እንግዲህ ህዳር 17 2018 የደረሰኝ አስቸኳይ መልእክት ይህንን ይመስላል። የሰማችሁ ያዳመጣችሁ ለተላከላቸው መልእክቱን ሼር በማድረግ መስማት ለሚገባቸው እንድታደርሱልኝ በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። ምህረቱን ቸርነቱን ያድርግል። እግዚአብሔር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጽናቱንና ፈውሱን ይላክል። ደህና ደሩ።